በአብዛኛው በተለይ ቤትን መሰረት አድርጎ እየተነሳ ነው የቤት አቅርቦት፣ የሪል ስቴት ኢንቨስትመንት። ሰዎች 10 20 ቤት ገዝተው ቢያስቀምጡ በ10 20 ቤቶች ላይ አይኖሩም። በግለሰብ ደረጃ ነው ወይስ በኢንቨስትመንት ደረጃ ያሉትን ብቻ ነው የሚመለከት? በመንግስት በሚቀርቡ የቤቶች ልማት መርሃ ግብሮች ውስጥ የተገነቡ ቤቶች ውስጥ መሳተፍ የሚችልበት እድል አይኖርም። ሩጫ ውስጥ የሚገቡ ከሆነ ይበልጥ የቤት ዋጋን አያንረውም ወይ? ከዛ ጋ የተያዙ ችግሮች አሉ ከተባለ በዛ ህግ ማዕቀፍ ነው የሚመለሰው ማለት ነው። ቦታውን ቢይዙት አስፈሪ አይሆንም ወይ ለሉዓላዊነታችን? ሁሉም የውጭ ሀገር ዜጋ ጤነኛ የውጭ ሀገር ዜጋ የሚያመጣው ገንዘብ ጤነኛ ገንዘብ ነው ብሎ መደምደም አይቻልም። ምናልባት የፖሊሲ ለውጥ እስካልተደረገ ድረስ ረዥም ጊዜ ይህን ቦታ ይዞት ይቆያል ማለት ነው። የመኖሪያ ቤት ባለቤት ለመሆን እንደኔና እንዳንተ ካለው ገበያ ለት ቤት ለመግዛት የሚመጡ ሰዎች ናቸው።